ሰላም እንዴት ናቸው፣ የዘመኑ ሽቱብ ተከታታዮች? እኔ ደህና ነኝ ክሳብ መስገን እናንተም ሰላም እንደሆናቸው ባለሙሉ ተስፋ ናይ ውድ ተከታታዮቼ፣ ዛሬ የፅናትን ድራማ ይዘን መጥተናል። በጣም ደስ የሚል ፍቅር ያለበት ድራማ ነው። እንደምትወዱ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናቸው፣ ከታች ያለችውን የደውል ምልክቷን ሁለቴ በመጫን ሰብስክራይብ፣ እንዲሁም ላይክ፣ ሼር፣ ሰፖርት ኮመንት ላይ አስተያየታችሁን መጻፍ ትችላላችሁ ማለት ነው። ወደ ቪዲዮ ከመዳችን በፊት አስተያየት ካላችሁ ካላችሁ ኮመንት ላይ አስቀምጡልኝ። ማስተካከለው ነገር ካለ ኮመንት ላይ አስቀምጡልኝ። ወደ ቪዲዮ እንሄዳለን። ላይክ ላይ አድርጉ። ይቅርታ ሉጣል። ችግር የለም ቁጭ። አይ ተናዳል። ተረጋጋ ብዬ ነው የመሆን መሆን ብፈልግ ኖሮ እኮ እዚህ መቀመጥሽ ሳይ የራሴ በሩን ዘግቼ ይመለስ ነበር። እሺ ካልክ ክብሮም እባላለሁ። እኔ ደግሞ ሰኒ። እዚህ ነው የምትኖሪ እረ አይደለም? ምን ነው አመነታሽ? ምንም ጥያቄ ገርሞኝ ነው። ቤቱ እንግዳ ማረፊያ ነው እንዴ የመጣ ሁሉ የሚያርፍበት ልክ ብለሽል የእንግራ ማረፍ ያሳል ነበረ። እኛ አረፍንበት እንጂ እኮ ያመልጠኛል። አንተ ለመናገር ፈልጌ አይደለም። ታዋ አታስረጅል የማይካዳቅ ነው። ከእውነት መሸሽ ሰው እንኳን አይደለሁም። ዋው ያልከውን ከኖርቀው ጥሩ ነው። እንዴት ጥሩ ነው አልሽ? ብዙ ጊዜ ይህንን ማንነቴን ብዙ ሳይወደውም ነበር።

ወይኔ ሳሎን ቲቪ ስታንዱ ላይ ነው። ጥናት እገልሻለሁ እንዴ በሄጂ አይመለከተኝም። ሄጂ ነምጪ ሰኔ ተረጋጊ። በቃ ቢመሽም ሲታር ያለሽ እኔ ቤት ሄጂ ማረር አለበት ግዴታ ሰኔ፣ በእናትሽ በታዩ ባክሽ። ወይኔ ጥናት፣ ወይኔ ጥናት፣ ወይኔ ሰኔ። ስቶፕ ላት ፎክ ብላ እየሮጠች ትሄዳለች። ውይ ሰኔ ወይ እሺ ቀድሞንም ከልብሽ ጋር ቀልብሽ ሆነሽ አታውቂም እኮ ብላ ትላለች። ይቅርታ ልውጣልህ። አይ ችግር የለውም ቁጭ በይ። አይ ታናደህን ተረጋጋ ብዬ ነው ብቻዬን ሁኜ ብቻዬን መሆን በፈለገ እኮ እዚህ መቀመጥሽን ሳይ እኔ ራሴ ዘግቼው ሄድ ነበረ እኮ ክብሮ መባላለሁ። እኔ ደግሞ ሰኒ እዚህ ነው የምትኖሪው? ኧረ አይደለም። ምን ነው አመነታሽ? ምንም ጥያቄ አገርሞኝ ነው። ለምን ተገረምሽ እንዴ? ቤቱ የእንግዳ ማረፊያ ነው እንዴ? የመጣበት ሁሉም ያርፍ፣ የመጣው ሁሉም ያርፍ። ልክ ብለሻል። የእንግዳ ማረፊያ ሳን ነበር እኛ አረፍንበት እንጂ ውይ ያመልጠኛ አንተን ለመናገር ፈልጌ አይደለም። ተይዋ አታስረጂ። ማይካድ ሀቅ ነው። ምን አባት ይሸሪያ ነው። ለዚህ ነበር እኮ ውጣ ያልኩህ። አይዞሽ። ከእውነት ምሸሸው ሰው እንኳን አይደለሁም። ያልከውን ከኖርኸው ጥሩ ነው። እንዴት ጥሩ ነው አልኩ። ብዙ ጊዜ ይሄ መንነቴን ብዙ ሰው አይወደውም። ምክንያቱም እውነታውን አለመቀበል እራሷ የምትጎዳ ሰው ስለማውቅ አንቺ እንዳልሆንሽ እርግጠኛ ነኝ። እኔማ ብሆን በምን እድሌ አንቺ አለመሆንሽማ ተካፊ የሰው ሁሉ መታመም ቢቻለ ሁላ እናቴ፣ ብቸኛ እናቴ፣ ብቸኛ በሽተኛ እና ታማሚ ትሆን ነበር። ሳሎን የኛ የተፈቀደ መሰለኝ። በቃ ልሂድ ብላ ሰኒ ትሄዳለች። ዋይ ጉድ

ታገሰኝ ከዛ ራሴ እወጣለሁ። እንደዛ አይደለም ኮሮ እኔ እስተፈለገው ድረስ እዚህ ቤት መቆየት ትችላለህ። ሌላ ነው ማለት እንዴት በአንድ ጊዜ ግዜ አሳበለት ቀይር ቻልክ? ወፋ መከረችኝ። ወፋ ያልከኝ መቼም ጽናት ነው አይደል? እንዴት አወቀ? እዚህ ቤት ከኛ ውጭ ማንም የለም ብዬ ነው። በእርግጥ ልክ ነክ እኛ ወንዶችን ልንፈታ ያልቻልን እሱ አልስማማችን። እዚህ ቤት መቆየቴ ባይቀርም እዚህ ቤት ከአንተ ጋር ተስማምቼ መቆየቴ በጣም ደስ ይላል። እሺ፣ በቃ ደክሞኛል፣ ተኛ። እነዚህ አስቀያሚ አመታት ለልጄ እንዳትነግረው ብላ፣ ይደነግጥብኛል ብላ አስምላኝና አስገዝተኝ ዝም አስባለችኝ። አሁን ምን ላድርግ? ምንም ሳልለው ልድረው ነው? እንዴትስ ያስችለኛል? እስቲ አሁን ሀሳቧን ከቀየረች እንደምን ይቷ ተብሎ ብዬ ጽናትንና ኪራን ማጋባት አለብኝ ብሎ ባሳብ የጽናት አባት የኪራ አባት ግን እውነቱን ሲያውቅ የሚሰባበረውን ልጅን እንዴት እንደምጠግነው ነው አላውቅም። አስትዬን ልጠየቀና ባላማዬ እንደጸና ሆኖ ካለች ምንም አማራጭ ሳይኖረኝ ከጥናት ጋር ምን ማድረግ እንዳለብኝ እንማከራለን። ብሎ ተነስቶ ይሄዳን ማለት ነው። እና ምሩዬ ቤት ማደስ እንዴት ነው ባክሽ? ትንሽ ያደክማል እና ጽይ እንዴት ነው አዳግመኛ ፍቅር፣ ዳግመኛ ፍቅር ፍቅርና ጉፋን ሲያገረሽ አይጣል የሚባለው እሱ ደርሶብኝ እያየሁት ነው። እንዴት እንዴ? በቃ እኔ አሁን አሁን ስራ ሲሄድ ሁሉ ይናፈቀኛል! እና ታዲያ ካልሰራ እንዴት ነው? እሱማ ነው ግን በቃ አላቅም እኔ ኬርክን በጣም ነው የምወደው። ለይቻ አቅምሽ ነው እንዴ ሌላ ሰው ልትደረው የነበረው አሁን ካለፈ ሰዓት እንደ እንደነበረ ሳስበው ያስቀኛል። ለማንኛውም ፍቅራችን ትዳራችን ያቆይልን። ከዚህ በኋላ በተቻለን ሀቅም ክፍተት መፍጠር የለብን እሺ። ግን ስለ ትቴ ጉዳይ እንዴት ነው? ግልጥ የሚሆኑ እያደረሱ ነገር ያስጨንቀኛል። እኔ እንጃ፣ ወይ ጋሽ ነውሩ። ግን እኮ ኪራም ቢሆን እኮ እውነቱን ማወቅ አለበት። ግን እንጃ አሁን እንድነግረው የሚፈቅዱልኝ አይመስለኝም። ምን ማለት ነው? ዝግጅቱ የመጣ ይሆናት እኮ ምሮ ለሰሚውም ግራ የሆነ ነገር እኮ ነው የደረሰብኝ ብላ ታዝናለች ጽናትዬ ማለት ነው። እንዴ ቀስ ብላት ወርድም። እንዴ ጋሽን ላገኛቸውን ነበር። ደህና ልብስ ለብሼ አበላሽብኝ። ድሮምስ

ሁሉም ሰዓት እናገራለሁ አስተምራለሁ፣ እባያለሁ። ግን ይወልሽ፣ ሁሉንም አውቃለሁ ማለት የውድቀት ምንጭ ነው። እሺ፣ ልስማና ፍሬውን እለቅማለሁ። ፍቅር በህይወትሽ ስር የሚያጋጥምሽ ደስ የሚል እብደት ነው። እንዴት? እሺ፣ አንድ ነገር ልጠይቅሽ። ለምሳሌ ሁለተኛ ፍቅሮች ያሉ ሰዎች በሲምቦጭ አረቁ ሲላፉ ሲሮሯጡ ብታያቸው ምን ብለሽ ታስቢያለሽ? እነንጃ ወይም መጀጃ ነው። ለዚህ ነው ለዚህ እኮ ነው ትልቅ ትልቅና ጣፋጭ ነው ያልኩሽ። በጣም ደስተኞች በጣም ደስተኞች የሚያስቀኑ ፅንዶች ናቸው ብዬ ቤትሽን ስለዚህ ቤትሽን ተሎ እንዳታፈርሽው ተሎ ተሎ የነ ተሎተሎ ቤት እንዳይሆንሽ ጠንካራ ስለ ምክርህ አመሰግንሽ። እኔ የምልሽ ኬራ ችኩልና ተናዳጅ ሲሆን እሱ እሳት ሲሆን አንቺ ውሃ ሁኝለት። ወንድሜን በደንብ ነው የማውቀው፣ ስሜቱ እንደተሰበረ መስታወት ስስ ነው። እባክሽ ተጠንቀቂ። ልክ ነህ ኬራዬ፣ እንደምታየው ጠንካራ አይደለም። ምን ማለት ነው? አረ ምንም ስራ አላስፈታኝም። እሽ በቃ ለማንኛውም፣ ሌላ ጊዜ ስለማስደንገጥሽ ተጠንቃቂ። ወይ ጉድ እብድ የሆነ ልጅ፣ በቃ ልብስ ልቀይር። ድሮም ይሄን ብለብስ ይሻለኝ ነበር ብላ ጽናት የት እሄዳለች ማለት ነው? ወይ ጉድ። ለማንኛውም በድጋሚ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ቀናችሁ Subscribe Like፣ Share እያረጋችሁ እንድታበረታቱ በትህትና እጠይቃለሁ። እወዳችኋለሁ፣ አከብራችኋለሁ። ኮሜንት አስተያየት ጻፉ። ባይ ባይ። በድጋሚ ቪዲዮ እስከምንገናኝ